ከገድለ አቡነ ሰላማ ከሳቴ ብርሃን ወይንም ፍሬምናጦስ አገራችን ኢትዮጵያ ከዓለም በፊት ከእስራኤላውያን በመቀጠል አመልኮተ እግዚአብሔርን ያወቀች አገር ነች። ከዘመነ ስጋዊ በፊት ኃያል እግዚአብሔር የሁሉ አምላክ የሁሉ ፈጣሪ ሲሆን እስራኤል ሕዝበ እግዚአብሔር ኢየሩሳሌምም ሀገረ እግዚአብሔር፣ እግዚአብሔርም አምላከ እስራኤል እየተባለ ይጠራ ነበረ። እንዲሁም ይታመን ነበረ። ይህንም መብቱንም ክብሩን ጸጋውን ወርሰናል። ለዚህም ሁሉ ባለቤቶች ነን የሚሉ እስራኤላውያን ብቻ ሳይሆን አሕዛብም ያውቁላቸውና ይመሰክሩላቸው ነበረ። ኢትዮጵያ ግን በዚህ ጊዜም ቢሆን ሀገሪቱ ሀገረ እግዚአብሔር፣ ሕዝቡም ሕዝበ እግዚአብሔር እንደነበሩና እንደሆኑ የታሪክ መጻሕፍት፣ ቅዱሳት መጻሕፍትም ይመሰክራሉ። ሉል እግዚአብሔር ራሱ ከኢትዮጵያ ወንዝ ማዶ ያሉ ሕዝቤ እያለ ይጠራቸው እንደነበረና እናንተ የእስራኤል ልጆች ለእኔ እንደ ኢትዮጵያውያን ልጆች አይደላችሁ ምን እያለ ሲመሰክርላቸው እንደነበረ የነቢያት መጻሕፍት ያስረዳል። ትንቢተ ሶፎንያስ ምዕራፍ 3 ቁጥር 1፣ ትንቢተ አሞፅ ምዕራፍ 9 ቁጥር 1። ነቢዩ ኢሳይያስም ኢትዮጵያውያን በእግዚአብሔር ፍቅር የገንግሪት ታስረው እንደሚኖሩና እሱም ብቻ እንደሚከተሉ ያረጋግጣል። ትንቢተ ኢሳይያስ ምዕራፍ 45 ቁጥር 14። በዚህም ሃይማኖታዊ የተስፋ መንገድ አንድነት ሲጓዙ ከኖሩ በኋላ እስራኤል በወሪት በነቢያት የተነገረላትን ተስፋ ትንቢት ስትረሳና መሲሁን ወይንም ክርስቶስን ስትተው፣ ኢትዮጵያ ግን እንደ ነቢያት ትንቢት፣ እንደ ሙሴ ትምህርት ክርስቶስን በመቀበሏ ሃይማኖቷን ፍጹም አድርጋለች። በብሉይ ኪዳን ያገኘችው ተስፋ በአዲስ ኪዳን በአቡነ ሰላማ አማካኝነት አጽንታለች። ስለዚህም በመጽሐፍ ቅዱስ እንደተጻፈ ከረዥም ጊዜ ጀምሮ እጇን ወደ እርሱ የዘረጋችለት አገልግሎቷንም፣ የሚያውቀው በጸሎት ሃይማኖት የምትጠራው ሉሉ እግዚአብሔር አምላክ ልዩ ምርጥ ሐዋርያ አቡነ ሰላማን በመሾም የግል ርስቱ መሆኗን በሥራ ገለጠ። ለመሆኑ መጀመሪያ ሐዋርያ የኢትዮጵያ ቤተ ክርስቲያን መሥራች አባታችን እናውቃለን። እንግዲህ የታላቁ የኦርቶዶክስ ተዋሕዶ ቤተ ክርስቲያን መሥራች አባታችን ቅዱስ አቡነ ሰላማ ከሳቴ ብርሃን ወይም ፍሬምናጦስ ነው። ታሪክ እንደ ባህር ስፋት፣ ጥልቀት ካለው ሃይማኖታዊ ገድሉ በጭልፋ ጨልፎ የመውሰድ ያህል ምዕመናን እንዲረዱት በማለት ከብዙ በጥቂቱ እንደሚከተለው ቀርቧል። የጻድቁ በረከት ከሁላችን ጋር ይሁንና ታላቁ ስመጥኑ አባታችን ጻድቁ አቡነ ሰላማ በሦስተኛው መቶ ክፍለ ዘመን መጀመሪያ ላይ ከአባቱ ከቅዱስ ምናጦስ እና ከቅድስት እናቱ ማርያም ሰናይት በጢሮስ ወይም በግሪክ ተወለደ። ዕድሜው ለትምህርት እንደደረሰ በአካባቢው በነበረው ትምህርት ቤት ውስጥ ሃይማኖታዊ ትምህርቱን በሚገባ ተከታትሎ የተማረ በመልካም ሥነ ምግባርና አስተዳደግ ተኮትኩቶ ያደገ ደግ አባት ነበረ። ሜሮፒዮስ የተባለ ነጋዴ ወይም ፈላስፋ ወደ ህንድ ሀገር ሊያልፍ ወዶ ከጢሮስ ሀገር በጀልባ ጉዞ ጀመረ። ከእርሱም ጋር ከዘመዶቹ ወገን የሆኑ ሁለት ብላቴኖች ነበሩ። የአንደኛው ስሙ ፍሬምናጦስ፣ የሁለተኛው ደግሞ ኤዴሲዮስ ወይም ሲድራኮስ ይባላል። ሜሮፒዮስም እነዚህን ሁለት ወጣቶች አስከትሎ ወደ አፍሪካ ባህር ጠረፍ በመምጣት በቀይ ባህር ወደብ ውሃ ለመጠጣት እግረ መንገዱንም አገር ለማየት ጀልባውን ጠረፍ ላይ አቆመ። በዚህ ጊዜ በአካባቢው ይኖሩ የነበሩ ሰዎች ወይም የአዱሊስ ነዋሪዎች በጀልባዋ ላይ አደጋ በመጣል ሜሮፒዮስንና የጀልባዋን ቀዛሪዎች እዚያው ገድለው ሀብታቸውን ዘረፏቸው። ሁለቱ ወጣቶች ግን ተረፉ። በማያውቁትም ሀገር ያለ ዘመድ ያለ ሀብት ብቻቸውን በመቅረታቸው እያዘኑና እያለቀሱ ከዛፍ ስር ተቀምጠው ሲጸልዩ የአካባቢ ነዋሪዎችም ያዟቸውና በጊዜው በአክሱም ነግሶ ለነበረው ለንጉሥ ታዜር በፈረስ አንገት በጦር አንደበት የተማረኩ ሰዎች አመጣንልህ፣ በማለት አስረከቡት። ንጉሥ ታዜርም በቤተ መንግሥቱ ውስጥ እንዲያድጉ ፈቀደላቸው። ከጊዜ ወደ ጊዜ በቤተ መንግሥቱ ውስጥ ተወዳጅነትንና ታማኝነትን አገኙ። የአብርሃና አጽብሐ አባት የነበረው ንጉሥ ታዜር ኤዴስዮስን ጋሻ ጃግሬ፣ ፍሬምናጦስን በጅሮንድ አድርጎ ሾማቸው። ንጉሡ ሊሞት በተቃረበበት ጊዜ ልጆቹ ገና ካለመጠን አልደረሱም ነበርና መንግስቱን በሞግዚትነት እንድትይዝ ለተጌቱ አደራ ሲል ሁለቱ ሶርያውያን ምርኮኞች ግን ነጻ ለቀቃቸው። ነገር ግን በተጌቱ ልመና ወደ አገራቸው መመለሳቸው ቀርቶ ልጆቿ እስኪያድጉ ድረስ በአስተዳደር በኩል ሲረዷትና ሲመክሯት ቆዩ። ፍሬምናጦስ በአክሱም በነበረበት ጊዜ የቤተ መንግስቱ አማካሪ ብቻ ሳይሆን ቀደም ሲል የወሪት እምነት በአንድ እግዚአብሔር ማመን እንደነበረ የሚታወቅ ሆኖ የተዋህዶ እምነት ጥምቀት እና ክህነት በሚገባ የሚመሰረትበትና የሚስፋፋበትን መንገድ ይፈልግ ነበረ። ያን ጊዜ የነበሩት የኢትዮጵያ ክርስቲያኖች ሃይማኖት ብቻ እንጂ ክህነት፣ ቁርባንና የመሳሰሉት የክርስትና ስርዓቶች አልነበራቸውም። ልውላኑ ወይንም አብርሃና አጽብሐ አካለ መጠን ደርሰው የአባታቸውን መንግሥት ሲረከቡ ኤዴሴዎስ ወደ አገሩ ተመልሶ ካህን ሆነ። ፍሬምናጦስ አባ ሰላማ ከሶስት ጊዜ በላይ ግብፅ እስክንድርያ ሄዶ ጵጵስና አምጥቶ በኢትዮጵያና በኤርትራ ሐዋርያ ሆኖ እንዲያስተምር እንዲያጠምቅ በእግዚአብሔር መልእክት ተነገረው። በዚህ መሠረት ስላየው ነገር ለነገሥታቱ አስረዳቸው። ከዚህ በኋላ ጵጵስና እንዲያመጣ መልካም ፈቃዳቸው ስለሆነ ወደ እስክንድሪያ ሄደ። ፍሬምናጦስ እስክንድሪያ የደረሰው እለ እስክንድሮስ አትናሲዮስን አስከትሎ ለጉባኤ ኒቅያ በወጣበት ጊዜ ነበርና እስኪመለሱ ድረስ ትምህርተ ቤተ ክርስቲያንን እየተማረ በትዕግሥት መጠበቅ ግዶነበት ለስክንድሮስ በጉባኤ ኒቅያ በአትናቴዎስ አፈ ጉባኤነት አሪዮስን ረቶ ከተመለሰ በኋላ ወዲያው ስላረፈ በመንበሩ አትናቴዎስ ተተካ። ፍሬምናጦስም የሄደበትን አብይ ጉዳይ ለቅዱስ አትናቴዎስ አቀረበ። አትናቴዎስም ስለ ኢትዮጵያን ሃይማኖት በሚገባ ከተረዳ በኋላ ለፍሬምናጦስ ስርዓተ ቤተ ክርስቲያንን አስተምሮ ኤጲስቆጶስ ዘአክሱም ወዘኩላ ኢትዮጵያ ብሎ በአንብሮተ እድ ተሾመ። በሹሞትም ወቅት ሰላማ የሚል ስም እንዲወጣለት መልአኩ ቅዱስ ራእኤል ለኢየሩሳሌም ኤጲስቆጶስ አባ ቄርሎስ በራእይ ተገልጾ ነግሮታል። ሰላማ ማለት በእግዚአብሔር በሰው መካከል ሆኖ የሚያስታርቅ ማለት ነው። በዘመነ ረሃብ ጥጋብ፣ በዘመነ ጦርነት ሰላም የሚሰጥ ማለት ነው። ብርሃነ ወንጌሉን ለኢትዮጵያውያንና ለኤርትራውያን ስላበሰረ በብርሃነ ትምህርቱ የተደሰቱ በጨለማ ውስጥ ኑረው በእርሷ አማካኝነት ወንጌል የበራላቸው ምዕመናን ከሳቴ ብርሃን በማለት ሰይመውታል። ቅዱስ ያሬድም በመጽሐፈ ድጓው ላይ ብርሃንን ይገልጥ ዘንድ ወደ አገራችን የተላከ ይህ ሰው መምህራችን ነው ብሎታል። አባ ጊዮርጊስ ዘጋስጫ በሰዓታቱም ላይ አባታችንና መምህራችን አቡነ ሰላማ በጨለማ የነበርን ለእኛ ክርስቶስ ብርሃን ወንጌል አበራልን ሲል ያነሰዋል። አባታችን ከተሾመ በኋላ ወንጌልን በስፋት ለሕዝቡ የሚያደርሱ የሚያጠምቁና የሚያቀርቡ ካህናትንና ዲያቆናትን ሾመ። በአብርሃ ወአጽብሐ አማካኝነት ብዙ አብያተ ክርስቲያናትን አሳነጸ በዘመኑ የኢትዮጵያ ግዛት ወደ ነበሩት ኑቪያ አኑኖ እና መርዌ አምስት ቆጶሳትን በመላክ ትምህርተ ወንጌልን እንዲሰበኩና ቤተ ክርስቲያን እንድትስፋፋ አድርጓል ቅዱሳት መጽሐፍን ከሱርስት ከዕብራይስጥና ከግሪክ ወደ ግዕዝ ቋንቋ እንዲተረጎሙ አድርጓል የሳባውያን ፊደል አቀማመጥ በመለወጥና ከግራ ወደ ቀኝ የመጻፍንና የማንበብን ዘዴ አስተምሯል በ350 ዓ ምትም ክርስትና የኢትዮጵያ ብሔራዊ ሃይማኖት ሆኖ እንዲታወጅ አድርጓል። በአጠቃላይ መሠረቷ ያልተናወፀ ቤተ ክርስቲያንም በስብከቱ የመሠረተ ቅድስናው በጥንት አብያተ ቤተ ክርስቲያናት የተመሰከረለት የወንጌልን ብርሃን በመላ ኢትዮጵያና ኤርትራ ዙሮ ያበራ፣ በክርስቶስ መስቀል የተገኘውን ሰላም ለኢትዮጵያውያንና ለኤርትራውያን አስተዋወቀ፣ ሐዋርያዊ ግዴታውን በሚገባ የተወጣ በኢየሩሳሌም ላለው ርስታችን በነበረበት ዘመን መፍትሄ አሰጠ የአሬውስን ትምህርት በመጣበት ቦታ የመለሰ መንበሩን በዓለም አቀፍ የእውቅና ያካተተ ለአገሪቱ ጭምር የሥነ ፊደል ስርዓት የዘረጋ አገራችን በራሷ ቋንቋ መጽሐፍ ቅዱስን እንድታገኝ የተረጎመ ፍጹም ሐዋርያዊ ሕይወት የነበረው ታላቅና ቅዱስ የቤተ ክርስቲያናችን አባት ነው። አቡነ ሰላማ ከሳቴ ብርሃን የተባለው ፍሬምናጦስ በኢትዮጵያና ኤርትራ ክርስትና ሃይማኖት እንዲስፋፋ ከሰሜን እስከ ደቡብ ከምዕራብ እስከ ምስራቅ በመውጣትና በመውረድ የሚገባውን ሁሉ ከፈጸመ በኋላ በተወለደ በ150 ዕድሜው ሐምሌ 26 ቀን ወደ ዘላለማዊ ክብሩ ተሻግሯል። ክብረ በዓሉ የሚከበረው ሐምሌ 26፣ ረፍቱ ታኅሣሥ 18 ቀን ደግሞ ሥልጣነ ክህነት ጵጵስና ተሾሞ ወደ ኢትዮጵያ የገባበት ቀን ነው። ሁለቱ አበይት በዓላት ተብለው ይጠራሉ። ይህ ታላቅ አባት የኢትዮጵያውያንና የኤርትራውያን ባለውለታ የወንጌል ፋና ይበልጥ እንዲበላ ያደረገ መንበረ ጵጵስናን ያስገኘልን ሥርዓተ ቤተ ክርስቲያንን ለኢትዮጵያውያንና ለኤርትራውያን የወጠነልን እና አያሌ ቤተ ክርስቲያነትን ያስተከለልን ነውና ዘወትር ልናስበው በዓሉን እናከብርለት ይገባል የቅዱስ አባት አጽሙ ያረፍበት ገዳሙ የሚገኘው ትግራይ ውስጥ በተንቤን እንዳ አባ ሰላማ ሲሆን እንዲሁም ኤርትራ ዛግር እና በአንዳንድ ቦታዎች ካልሆነ በቀር በአብዛኛው የአገራችን ክፍል ክብረ በዓሉ እምብዛም ትኩረት አይሰጠውም በረከት በጻድቅ ራስ ላይ ነው ተብሎ እንደተጻፈው ጻድቁ አባታችን ማር ሕሩይ አቡነ ሰላማ ሙታንን አስነስቷል። ፀሐይን ከተፈጥሮ ሕግ ውጭ አቁሟል። የአባይን ወንዝ ከፍሎ ተሻግሯል። በዚህ ዐይነት የተጋድሎ ሂደት ለመቶ ሃምሳ ዓመታት መልካም ገድልን ተጋድሏል። ከዚህ በኋላ እግዚአብሔር የገባለት ቃል ኪዳን ስምህን የጠራ ዝክርን የዘከረ ገድልህን ያነበበ ሲነበብ የሰማ ቤተ ክርስቲያንህን የሠራ ዘቢብ፣ እጣን፣ ጧፍ፣ ሻማ ለቤተ ክርስቲያንህ የሰጠ ልጁን በስምህ የሰየመ አምኖ ሳይጠራጠር ጸበልን የተጠመቀ ርኩሳ መናፍስት አይቀርቡትም፣ ዐሥራ አምስት ትውልድ እምርልሃለሁ የሚል ቃል ኪዳንስ ተቀብሏል። ይህንን ታሳፊ በማድረግና በእግዚአብሔር ቸርነት በተሰጠው ልዩ ቃል ኪዳን መሠረት በሃያ አንደኛው ክፍለ ዘመን በስሙ የሚደረጉ ታምራቶች እንደቀጠሉ ናቸው። የዚህ ቃል ኪዳን ተጠቃሚዎች እንድንሆን አባ ሰላማ በቃል ኪዳኑ እግዚአብሔር በቸርነቱ ይርዳን። ምንጭ፦ ማኅበረ አቡነ ሰላማ ድረገጽ። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር።